ዛ እዛ ነፃነት ነው ክቡር ጠቅላይ ሚኒስትር ምናምን ብለው በእንግሊዝኛ ይጠይቁታል። እንደኔ ግራ ይገበዋል። ሱሬ ድረስ ቢል ማን ይደርስለት? ማንም አይደርስም። ምክንያቱም አጥንተህ የምታነበውና እዛ ፈጥረ የምታወራው አንድ አይደለም። ድብልቅልቁ ልቅልቁን አውጥቶት እኛን ያዋርዳል ብለው አይሄድም። አሁን ደቡብ አፍሪካ ለምንድን ነው የተሄደው? የታወቀው የቲክቶክ ራም አደለ? መንግስታችን ቲክቶክ ራም ከውጭ ጉዳይ የኤአይ ባለሙያ የካሜራ ባለሙያ ይዘው ሄዳሉ ይዘው ሄዷል። ከዛ ደቡብ አፍሪካ ገብቷል። ደቡብ አፍሪካ ከገባ በኋላ ቢሮ አለችው እዛችው፣ የጊዜያዊ ስብሰባ ማዕከል። ከዛ በኋላ ስብሰባ ማዕከሉ ለስብሰባው ለቅድመ ስብሰባው ዝግጅት የመጡትን ሰዎች ያገኛቸዋል። ከዛ በኋላ እዛ ቢሮ ውስጥ የውጭ ጉዳይ ሚኒስትሩ አቶ ጌዲዮን ጢሞቴዎስ ለሻይ የሚወጡትን ወደ መጸዳጃ ቤት እረፍት አድርገው የሚሄዱትን መንገድ ላይ ጠብቆ ክቡር ጠቅላይ ሚኒስትሩ አይፈልጓቸው አንድ ጊዜ ያናግሯቸው ለፎቶ ምናምን ይሏቸዋል። ከዛ ይገባሉ። እንደዚህ ብሎ እንደውም ካሜራማኑ ነው የሚያ ቶሎ አንስተኛል ቶሎ አንስተኛል ታውጣላችሁ ይላል። ፎቶግራፍ ይነሳል። ከዛ ራሱ ወደው ይለጥፋል። ከጠቅለንትን ጋር ተገናኝቼ በባይላተራል በሁለት ጉንዩ በጣም አውርቻለሁ ምናምን ይላል። በኦሮምኛ ይጽፍም። አሁን አማርኛና እንግሊዝኛ ነው። ኦሮምኛ ሀገር ውስጥ ነው። ኦሮሞቹ የሚታለሉበት ነው። በአማርኛ ነው ይጻፋል፣ ይነበባል። ከዛ ስር የጌታ ልጆች ይገባሉ። በእውነት ሺህ ዓመት ንገስ፣ አንተ የመጣህልን ጊዜ እኛ የተባረክን ኢትዮጵያ ቀን ወጣላት፣ በዓለም ደረጃ ከፍ አደረካት ምናምን ይላሉ። ብዙ ሰዎች ደግሞ እዛ ኮመንቱ ስር በውጭዎቹ ሰው እንዲህ ፕሮቶኮል የላቸውም እንዲህ መተሻሸት መሪ አይደለ እንዲህ ያገኘው መሪ ሁላ ከረባት ማስተካከል፣ የእንግሊዙን ጠቅላይ ሚኒስትር ከረባትን ላስተካከል፣ የዛኛውን እጁን ይዞ የሌላ ጠባይ፣ በእውነት የወንድ ጠባይ ያልሆነ የሴትም ጠባይ ያልሆነ አገርን ዝቅ የሚያደርግ መሪ ኩርት ብሎ ነው። በቃ አለቀ። ይቆራል፣ ሰላም ይላል፣ ይቀመጣል፣ ይሄዳል። ማንቀሬ ማንቀሬ፣ የህንዱ ቀርቷል። የቱ ጋ ያለው? አቶ አንስታን አንስታን አንስታን ፎቶ ይህ በእውነት ትክክል አይደል? ትክክል ፎቶግራፍ ቶሎ ካላነሳ ደግሞ ይቀጣል። ከዛ ዲፕሎማት ተሰራ ይባላል። እስኪ እንመልከተው። ደቡብ አፍሪካ እንሂድ፣ ደቡብ አፍሪካ እንሂድ እ እንግሊዙን ጠቅላይ ሚኒስትር አንድ የአንድ የአታሩ ጥብ አታሩ ጥብኝ ወንድማለ እንግሊዙ ጠቅላይ ሚኒስትር በተመልከተ ሌላ ሰው እየተናገረ አይታቸኋል ወይ ነው ገባ፣ ተቃዋሚዎች አይታቸዋል፣ እነ ልደቱ እነ ጀዋር አይታቸዋል። እኔ ከእንግሊዙ መሪ ጋር ከረባቱን እያስተካከል እጁን ጨብጭ። አሁን በሱ ቤት ታሪክ እየነገረ ቀተረት እየነገረ፣ እንግሊዙ ጠቅላይ ሚኒስትር ደግሞ ወይ መድኃኔዓለም፣ መድኃኔዓለም እንኳን አይልም። ምንድን ነው የፈጠረብ? ቀጥል ቀጥል። እስቲ እንግዲህ ደግሞ እዚህ ጋር ቀጥሎ የ እኚህ ሽማግሌ ጉተሬዝ አንሳ፣ ቶሎ አንሳ፣ አንሳ። ከጉተሬዝ ጋር የምንተነጋገሩ ምንም የተባበሩ መንግስታት ስለሚያልቀው የኢትዮጵያ በድሮን ስለሚጨፈጨፋ ያገባ አገባውም። ቀጥል። ፎቶ ተነስቷል። እንደውም እሱ በትግራይ ቶሎ ጦርነት አቁም፣ የፕሪቶሪያ ይፈጸም ነው የሚለው። ሂድ፣ ቀጥል፣ ቀጥል። ልማደኛዋ መጣች። የጣሊያኗ ጠቅላይ ሚኒስትር እንትን አባቱ መጥቷል። ግራኝ አህመድ የሰሜን ኢትዮጵያን ሕዝብ የጨፈጨፈ በድሮን ያደረገ እግዚአብሔር ደግሞ ብድራቱን የከፈለው፣ በእውነት የሰሜን ኢትዮጵያ ከተሞችን የኤርዶጋን የድሮን ቦምብ አፈረሳቸው። እግዚአብሔር ደግሞ ቱርክ ሄዶ የሰራውን አይታችኋል። ቀጥል። ቀጥል። ይሄ የፊፋ ፕሬዚዳንት ነው አሉ። ታይታታን ፎቶ ተነስቷል፣ ተነስቷል። ቀጥል። ይህ ሌላ ሰው ነው ያነሳው። ሁለቱም ሌላ ሌላ ቦታ ነው ያዩት። የብራዚሉ ነው የብራዚሉ እንትን ነው። እሺ፣ ቀጥል። እንግዲህ ወይ ቻይና ወይ ኮሪያ ወይ ምናምን ይሆን አሉ። አንስቷል ግን ለማንኛውም። እሺ፣ ቀጥል፣ ቀጥል። ፍሬንድ ፍሬንድ ነው የፈረንሳዩ ነው ል ይ የጀርመኑ የጀርመኑ እዚህ የሀገራችን እንግዲህ የጊዜያዊ መጠለያ ጣቢያችን የስደት ሀገራችን የጀርመኑ ፕሬዚዳንት ናቸው። ምን እንዳላችሁ አላውቅም። እሳቸው እንግዲህ ፈገግ ብለው እሱ ይስቃል፣ ጉጥንጣ ወይም ደግሞ ዳንቅሽን ብሏቸው ይሆናል። ሂድ እስኪ ቀጥል ቀጥል። ይሄ አራጃችን ነው። ኢትዮጵያን የገዛ ነው። አዲስ አበባን የገዛ ነው። ይሄ የተባበሩት አረብ ኤምሬትስ ነው። ሱዳንን አፈር ከድሜ ያበላ በሚኒሻዎች ህዝቡን ያስጨፈጨፈ አሁን ደግሞ አሰብን የሚፈልግ ኤርትራ እንድትወረር ከትግሬ ጋር ጦርነት እንዲኖር የሚፈልግ ነው። ግን ዓለም አቀፍ ተጽዕኖ ስለተፈጠረበት ያኛው ቀርቷል። ዋናው ቀርቶ ይሄንን ወንድሙን የላከው ተነስቷል። እሺ፣ ቀጥል ቀጥል ይህ

እንግዲህ ቀጥል እ እኚህን ያዝልኝ እኚህ ዶላር መቶ ዘጠና ብር እንዲገባ ያደረጉ፣ ነዳጅ መቶ ሀያ ብር እንዲገባ ያደረጉ፣ ከነዳጅ ላይ ሁሉ ነገር እንዲጠፋ ያደረጉ፣ መንግስት ድጎማ እንዲያቆም ያደረጉ፣ ዛሬ ኢትዮጵያውያን ጨርቃቸውን ጥለው እንዲያብዱ ያደረጉ፣ ወደፊትም የኢትዮጵያ አየር መንገድን፣ የኢትዮጵያ ንግድ ባንክን፣ የኢትዮጵያ ቴሌኮሙኒኬሽን ኢትዮጵያ አለኝ የሚሏትና የቀደሙት ኢትዮጵያውያን በደማቸው የመሰረቱትን ተቋማት ሊገዙ ወረቀት ሰጥተው ተቋም ሊገዙ ያሉ ናቸው። የዓለም የአይኤምኤፍ እንትን ናቸው። በቃ በጣም ኢትዮጵያ እየበለጸገች ነው እያሉ እዳ ውስጥ ከተው ሀገሪቷን ሊገዙ ለሽያጭ ያዘጋጇቸው ናቸው ማለት። ቃጠል ሆነ ፕሬዚዳንት፣ ቃጠል ዜጋ ፎቶ ተመልከተ። ይህም የአይኤምኤፍ እንትን ነው። ሰውዬው ያወረዋል። እሱ ግን ሌላ ቦታ ነው የሚያየው። ቀጥሎ ደግሞ ማጋ ነው የሚሄደው። እንዳያመልጠኝ ያ ሄደ ሄደ ሄደ ሄደ እያነሳኸኝ ነው፣ የሰው እንዴት ነው አይነት ነገር ነው። እሺ ቀጥል ቀጥል። አቤት፣ መቼም ፎቶ አዘጋጅተህ አዘጋጅተህ፣ ይሄ ቴክኒሽያኑ ራሱ በጣም በጣም ተንኮለኛ ነው። እዚህ ጋር ደግሞ የማሳጅ ለኬንያው ለሩቶ የማሳጅ አገልግሎት ይሰጣል። የእኛ ፕሬዚዳንት በጣም ሰውሸብል ነው። ከወንዶች ጋር መተሻሸት ይወዳል። ነውር ነው። በፕሮቶኮል ሕግ በጣም ትክክል አይደለም። በፕሮቴስታንት እምነት ይፈቀድ፣ በእስልምና አላውቅም፣ ግን በኦርቶዶክሳውያን ዘንድ ወይም በሌሎችም ሀገራት ዘንድ እንደዚህ ከውጭ ሀገር መሪ ጋር መተሻሸት በጣም ነውር ነው። ሚስት አለችው። ደንብ ነው። መተሻሸትም ደግሞ አይቻልም። አለካ እዚህ ጋር ደግሞ ቀለበቱን አስሯል። ለኢሳያስ ቀለበት አስሮለታል። ላልከዳሽ ቃል አለብኝ አልከዳሽም ተባብሏል። ማን ምን እንደሆነ ማን ምን እንደሆነ እግዚአብሔር ይወቅ። ግን በብሔራዊ ቤተ መንግስት ይሄ ነው የተደረገው። ይበቃል። በእናት ይበቃናል። ጨርሰናል። ይሄ ዲፕሎማሲ ከተባለ እና አገሪቷ እንትን አልከታለችም። ዋናው ስብሰባ ላይ የማይገኝ የደቡብ አፍሪካ የጠራቸው ጠቅላይ ሚኒስትሩን ቁጭ በላለው ቁጭ አለ። ንገረኝ ምነግርላችሁ፣ ንገረኝ ነው። በቃ አለቀ። ምነግርላችሁ ንገረኝ አሉ። ምናልባት ደግሞ አለቃቅሶ ሊገባም ይችላል። ከገባ በኋላ የፎቶ ፕሮግራም ላይ እልም ብሎ ስራ አለብኝ ይላል። ማጠጣው ችግኝ አለብኝ፣ ገና ያልገድዬ ያልጨረስኩት ቦምብ፣ ያላዘነብኩበት አለኝ ብሎ ይመጣል ማለት ነው አሁን ጎጃም ውስጥ መተከል ውስጥ አሁን ማረድ ጀምረዋል። አሩሲም ውስጥ የሚያርደው ኦሮሞ ነፃ አውጪ ነው። መተከል ውስጥም ገብቶ እያረደ ያለው የኦሮሞ ነፃ አውጪ ነው። እና እንግዲህ እዛ ሄደው ምን እንደሚባለው የስራ እንትን አለበት እዛ ይሄዳል ማለት ነው። ምንድን ነው በቡድን ሀያ ጂ ሰቨን የሚባለው በእሱ በቡድን ሀያ ባለ ሀገሮች ስብሰባ ላይ ተገኝቶ እንትን እያለ ነው። ከባድ የሆነ የዲፕሎማሲ ስራ እየሰሩ ነው ብለው ብዙ ሰዎች የመንግስታቸውን ታላቅነት እየተናገሩ ነው። እንግዲህ በዚህ ጉዳይ ላይ የጻፉ ሰዎች የተናገሩ ሰዎች ምንድን ነው ስንል ይሄ ድሮ ኢትዮጵያ በቡድን ሀያ ሀገሮች ላይ ተገኝታ በነ መለስ ዜናዊ በነ ኃይለማርያም ደሳለኝም ጊዜ መሰለኝ ገብታ ራሷ ተናጋሪ ነበረች፣ የጥናት ጽሁፍ አቅራቢ ነበረች፣ ሞጋች ነበረች። አሁን ግን በዘመነ አብይ አህመድ እንጂሩ ነገር እንጂሩ እና እነሱም አፍረዋል። አርባ ቢሊየን ችግኝ ተክያለሁ የአንዱ ችግኝ ዋጋ አንድ ዶላር ነው ብሎ ነግሯቸው እዛው ቁጭ ብለው ሲመቱት አርባ ቢሊየን ዶላር ነው። ኬታ መጣ አይሉት ነገር ጨንኳቸው። ኢትዮጵያ የሚኒሊክ ሀገር የኃይለሥላሴ ሀገር የመንግስቱ ኃይለማርያም አገር የመለስ ዜናዊ ሀገር የኃይለማርያም ደሳለኝ ሀገር፣ እንዲህ ወደቅሽ አገኘንሽ አሁን መጫወት እንችላለን ባንቺ ብለው ግን እኛም ስለምታሳፍረን ፣ ምክንያቱም ጋዜጠኞቹ ይጠይቃሉ። የአውሮፓ የአሜሪካ ጋዜጠኛ እንደምታዩት ነው። አላያችሁም? የጋዜጠኝነት ነፃነት በዚህ በዋይት ሃውስ ትራምፕ በሚያመጣቸው እንግዶች ፊት የሚጠየቁትን ነፃነት በቃ የተሰጠ ነው። ዲሞክራሲ ማለት ያ ነው። መሪ ነው ፕሬዝዳንት ምናምን ይባል የለም፣ ይጠይቃል፣ ይነግራል፣ እሱም ይመልሳል። ፌክ ኒውስ ፌክ ኒውስ። ኬፍ ነው የመጣችው ኤቢሲ ኒውስ ባሁ ከእንግሊዝ አደለ፣ ጠይቃለሁ ጥያቄ እንደዚህ እንደዚህ መልስልኝ፣ አልመልስም እንደዚህ ነው ተመልሳለ ምናምን በቃ መብት ነው። አብይ የሚፈቅዳል የለም አብይ ሰባት ዓመቱ ስልጣን ላይ ከወጣ ከውጭ ጋዜጠኛ ጋር የለም። እንጅሩ አበደን ሱ የሀገር ውስጥ ጋዜጠኛ አበደን እሱ። አንዴ ጠርቶ ነበር አንዴም ማኖ ሲያስነኩት አለቅ። የእሱ ጋዜጠኛ ምንድን ነው ሄዶ መናፈሻ ይመረቃል። ከዛ ጋዜጠኛው እንትን ካሜራ ይመጣለታል። ካሜራው ፊት እንግዲህ የኢትዮጵያ እንትን ምንድን ነው እንዲት መደመር ነው ያለብን። መደመር ሲደመር መደመር ስትደማመሩ እንደማመራለን። መደመር ነው ሀይለኛ ኢነርጂ ነው። ያልተደመረ አልተደመረም፣ ሲደመር ይደመራል ብሎ መደመር ብሎ ሄዳል። ጋዜጠኛ የጠይቀው ዱዳ ካሜራው ብቻ ይናገራል። እሱ እንደዚህ ነው እንግዲህ ምንድነው፣ ምናምን ጠቅላይ ሚኒስትር እንደዚህ የሆነው ምናምን ብሎ የሚጠይቅ በጥፊ ነው በጥፊም አይደለም ያሳግተዋል። በሸኔ ነው የሚያሳግተው። ታላቅ ዱዳ ነው አሉ። ራሱ ጋዜጠኛው ዱዳ ነገር ነው። መስማት አይሰማም፣ በአፉም አይናገርም። ካሜራ ብቻ ይዞ ነው የሚከተለው። ና ሲባል ይመጣል፣ ይቀርጻል። እሱ ዱዳው ፊት ቆሞ እግዲህ ዛሬ ያየነው የጎበኘነው በሚገርም ሁኔታ ነው። ይህን እንግዲህ ያደረግነው ምንድነው የሌማት ትሩፋት ነው። ያያቸቸው እኛ ሴትዮ ስድስት ዶሮ ነበራቸው። ስድስቱን ዶሮ እኛ ከነገር ናቸው በኋላ እንቁላል አላስታቀፉ ተባለ። ብድር እንኳን አልተመቻቸላቸው። አሁን ዛሬ አንድ ፍየል ገዝተዋል። ይህ የመደመር ውጤት ነው። የገበሬ ለፍቶ የሚኖርበትን እሱ ተናግሮ ይመጣል። ጋዜጠኛ የለም። እንደ አሜሪካ አይጠበቅም። እንደ አሜሪካ አይጠበቅም። እንደ አሜሪካ አይጠበቅም። ስለዚህ ስብሰባ